የኢትዮጵያ አስረኛውን የአፍሪካ የሲቪል ሰርቪስ ቀንና በተባበሩት መንግስታት ድርጅት የኢኮኖሚና ማህበራዊ ጉዳዮች ፎረም በሲቪል ሰርቪስ ፈጠራ ላይ ለሶስት ቀናት ማስተናገድ ጀምራለች። ይህ ጉባኤ በአዲስ አበባ መካሄዱ ለኢትዮጵያ ልዩ ግጥምጥሞሽ አለው። ኢትዮጵያ በተደራጀ የሲቪል ሰርቪስና የአስተዳደር ሪፎርም ላይ ትገኛለች እና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመክፈቻ ንግግራቸውም ከመንግስትነት ተልዕኮዎች መካከል ህዝብ ን በእኩልነትና በአካታችነት ማገልገል አንዱ ነው ብለዋል። የመተማመኛም ጎዳና የአገልግሎት ተቋማት በመንግስትና በህዝብ መካከል ቀዳሚ ትምምን መስመሮች ናቸው። ተቋማቱ ትምህርት፣ ጤና፣ ፍትህና ዕድሎችን አቅራቢዎች ናቸው። ይሁንና በብዙ ነገር ይፈተናሉ። ፈተናዎቹ ከፈጣን የቴክኖሎጂ ሽግግር እስከ የአየር ንብረት ለውጥ፣ ከወረርሽኞች እስከ ፊታዊነት፣ ከግጭቶች እስከ ኢኮኖሚያ ለመረጋጋት የሚዘረጉ ናቸው። ፈተናዎቹ ብዙ ናቸው። ጥያቄው ደግሞ ግልጽ ነው። ተቋሞቻችን ጊዜውን የዋጁ ናቸውን? መልሳችን አዎ መሆን አለበት። አውራንሰር መስትቢ የስ። ኢትዮጵያ የፐብሊክ ሰርቪስና አስተዳደርን በተመለከተ የጀመረችው ሪፎርም በምክትል ጠቅላይ ሚኒስትሩ ንግግር ቀርቧል። በሰባት መሠረቶች ላይ የቆመው ሪፎርም ባለፉት የአስተዳደርና የሕዝብ አገልግሎት ዘርፎች የታዩ ጉድለቶችን የሚያሟላ ሆኖም እየተሰራ ነው። ዌር ቢልዲንግ ሲምለስ ኢንስቲትዩሽናል አዲስና ልዩ ተቋማዊ መዋቅር እየገነባን ነው። አገልግሎት አሰጣጥን በተመለከተም በአዲስ መልኩ ቅርጽ እያሳያዝን ነው። በውድድር የሚመራ የአገልግሎት ማዕቀፍን ተግባራዊ እያደረግን ነው። የሰው ሀብት አስተዳደርንም እያዘመንን ነው። ብዝሃነትና አካታችነትም ስር እንዲሰድ እየሰራን ነው። የአገልግሎት አሰጣጥን ዲጂታላይዝ እያደረግንም ነው። በታቀደው ልክ ውጤት እንዲያመጣ ሪፎርሙን በተገቢ መንገድ እየመራ ነው። መንግስትን ወደ ህዝብ የበለጥ የሚያቀርብ ሞዴል ነው እየገነባን ያለ ነው። ስራው እየተተገበረ ያለው በኦንላይን መንገዶች፣ በሞባይል መተግበሪያዎች፣ በአካል አገልግሎት መስጫ ማዕከላትና በማህበረሰብ ተሳትፎ ነው። የሪፎርሙ የእስካሁኑ ትግበራዎች ውጤት ማሳየት ጀምሯል። ህብረተሰቡ ፈጣን አገልግሎት እያገኘ ነው። ዜጎቻችን በክብር እየተስተናገዱ ነው። መሰናክሎች እየተሰባበሩ ነው። ባሪየርስ አር ቢንግ ብሮክን ዳውን። በአዲስ አበባ የተጀመረው በመሶብ አብነት የሚሰፋ የአስተዳደርና የሲቪል ሰርቪስ ሪፎርም ወደ ሁሉም የኢትዮጵያ ማዕዘናት የማስፋቱ ተግባርም ተነግሯል። አር ፍላግሽፕ የእኛ ሀገራዊ ኢኒሽቲቭ መሶብ ይባላል። የዘመነ የኢትዮጵያ አገልግሎት ለተደራጀ ጥቅም እንደማለት ነው። መሶብ ከመዋቅርም በላይ ነው። መሶብ ቃል ኪዳን ነው። ውጤታማ፣ አካታች እና ልዩ ተወዳዳሪ አገልግሎቶችን የማቅረብ ቃል ኪዳን በአገልግሎት አሰጣጥ ማንም ወደ ኋላ እንዳይቀር የገባ ነው ቃል ኪዳን ነው። አሁን መሶብን ወደ ሁሉም የኢትዮጵያ ክልሎች እያስፋፋን ነው፣ ኤቭሪ ሪጅን እን ኢትዮጵያ። ደግሞ በዚህ የአዲስ አበባው ጉባኤ ኢትዮጵያ እንደ ሀገር የምትናገረው ተሞክሮ የምታቀርበው ስኬት የምታካፍለው የዘርፉ ጅምር ተስፋ አላት። ሁልጊዜም እንደሚሆነው ከሌሎች ወንድም አፍሪካውያንም ትማራለች። የእኛ ተስፋ የኢትዮጵያ እስካሁኑ ጉዞ ሌሎችን ያነቃቃል፣ እኛም በሌሎች አፍሪካ እህትና ወንድሞች ያፈጻጸም ታሪክ እንማራለን፣ እንበረታለን የሚል ነው። ደግሞ ይህ ኮንፈረንስ ስለ እውቀት ብቻ የሚደረግም አይደለም። ኮንፈረንሱ ስለ አጋርነትም ጭምር ነው። ኮንፈረንሱ ስለ ደቡብ ደቡብ ትብብርም ነው። ኮንፈረንሱ የፐብሊክ ሰርቪስ አገልግሎት መዘመን የልማቶች ሁሉ መሰረት ነው በሚል የጋራ እምነት ላይም የተመሰረተ ነው ፐብሊክ ሰርቪስ ኢስ ዘ ፋውንዴሽን ኦፍ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሀገራቱ ቀልጣፋ፣ አካታች፣ ተደራሽነቱም ለሁሉም የሆነ የሲቪል ሰርቪስና የአስተዳደር ተቋማት ግንባታ እውን እንዲሆን በልዩ መልእክታቸው ጥሪ አቅርበዋል። ሌታስ ቢልድ ኢንስቲትዩሽንስ አገልግሎትን በርኅራይና በቅልጥፍና የሚሰጡ ተቋማትን እንገንባ። በአገልግሎት አሰጣጣችን ማንም ሰው ተጠቃሚ ሳይሆን እንዳልቀረ እርግጠኞች እንሁን። ማንም እንዳልተገለለ፣ ማንም እንዳልተረሳ እርግጠኞች እንሁን። ኤክስክሉድድ